ዛሬ በጣም ፈልጋችኋለሁ። በደንብ ሼር ይደረግ። በራሱ አንደበት በት እንዴት እንደተጠለፈ እና ከውስታዞቹ ጋር እንደተጋጨ ላሳያችሁ ነው። እንዲሁም ደግሞ ለልጁ ጥሪ እናቀርባለን። ማለትም እሱ ጋር ሄዶ ለጠየቀው ማለት ነው። አድምጦት ወስኛለሁ። በቃ ማለት ወደዚህ ሃይማኖት እንትን ለማለት ወስኛለሁ። ወስኝ ባለሁበት ሰዓት ሶሻል ሚዲያ ላይ የሚመላለሱ እንዳንተ አይነት አስተማሪዎች አሉ ከሌሉ ከተለያዩ ሃይማኖቶች ማለት ነው። ሶሻል ሚዲያ ላይ ደግሞ ስትዞር ይመጡብሃል፣ የተለያዩ እንትኖች ይመጡብሃል። ታዳምጣለህ፣ ታያቸዋለህ። እና ከነዛ መካከል አንዱ እፎይ የሚባል ሰው የሚያቀርባቸው ነገሮች፣ የሚያስተምራቸው ነገሮች ውሸት ነው ብለህ እንዳትደመድም ደመድም የሚያረጉ አንዳንድ ማስረጃዎችን ያቀርባል እና እነዛ ማስረጃዎች ውሸት ነው እላለሁ፣ ግን ደግሞ ማስረጃ ያቀርብልኛል ከእንትን ላይ ከአንዳንድ ብዙ ስለ እስልና ስለ ሃይማኖት ቁራን በቀር ግን ብዙ መጽሀፍቶች አሉ እሱ የሚጠቅሳቸው፣ እና እነዛ መጽሀፍቶች ምንድን ናቸው? ተጨባጭ መጽሀፍቶች ናቸው። ማስረጃ ያቀርባል ይጠቅሳቸዋልና ያጠራጥሩኛል እነዛ ነገሮች። አሁን እኔ በቃ ደምድሜ ደምድሜ ያለው ካልኩ በኋላ የሚያጠራጥሩ ነገሮችን እሱም ሆነ ማንኛቸውም ሰዎች ከሚዋሻቸው ውሸቶች ነቢዩ መሀመድ በአንድ ሌሊት ዘጠኝ ሚስቶችን ወሲብ አድርጓል ሲሉ ሰምተ ታውቃለ? አታውቅ? ታውቃለ አ ተሾመ በአንድ ሌሊት ዘጠኝ ሚስቶችን ግንኙነት ያደርጋል እያሉ ብዙ ጊዜ አደንቅሯቸዋል፣ ሰምተዋቸዋል። ለምሳሌ ይሄ ውሸት አልኩት ለምሳሌ

እንግዲህ የእስልምና ባቢሎን እንደቀጠለ ነው ሄዶ የጠየቀው ሻዳሊይዝ አስቤ ነበረ ከዚህ በፊት ነገር ግን የእፎይን አስተምሮ ከሰማው በኋላ ወደኋላ ፍግፍግ ያለው ብሎ ለጠየቀው እፎይ እየዋሸ ነው ወይንስ ትክክለኛ አስተምሮታችሁ ነው ብሎ ሲለው አይ እፎይ እየዋሸ ነው ለምሳሌ በአንድ ሌሊት ዘጠኝ ሴቶችን ነቢያችን ይገናኛል ብሎ ዋሽቶባቸዋል በነቢያችን ላይ ብሎ ምን ላይ ሰጠ ማለት ነው እኔ ቅድሚያ ግን የራሱ እስታዝ ምን እንደሚል አድምጡ። ነቢየ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ነቢዩ ፈዓለ ሃዛ ይሄን ያደረጉት እንደ ቁዱም ሚነ ሰፈር ለብዙ ዘመን ወይም ለብዙ ወራት መንገድ ወጥተው ከመንገድ ሲመለሱ ነው። ለብዙ ወራት ቆይተው ከመንገድ ሲመለሱ ከሁሉ ሚስቶቻቸው ጋር ተገኝተዋል። ለምን ከተባለ ፍትሃዊ ለመሆን ስሜት አላቸው ሚስቶቻቸው አይደለ። ስለዚህ ለሁሉም ፍትሃዊ ለመሆን እነሱ ጋር ፆታዊ ግንኙነት ያደረጉ ነበር። ለምን ከተባለ ሴቶች እንደምናውቀው ስሜት አላቸው እንደወንዶች አይደለ። ስለዚህ ያንን ስሜት ስሜታቸው እንዳያስቸግራቸው ነቢዩ ስ ሰለም ወደ አሁኑ ሲመጡ እነሱ ጋር ጠዋፊ ያደጉ ነበር ወይም ደግሞ አብራቸው ይተግሙ ነበር። ማስረጃ ተመልከቱ። ኢነ ልሕክመተ እዚህ ጋር ጥበቡ ምንድን ነው ከተባለ ፊ ጠዋፊ ዐለይ ይህን እነሱ ጋር በአንድ ላይ መተኛቶ ጥቅሙ ምንድን ነው ከተባለ ካነ ነበረ ሊተሐሲኒህን እነሱን ለመንከባከብ ነበረ ወካነሁ አራቸው ራሱ ፍትሃዊ ሆነው ነቢያችን ሁሉም ጋር ተገኝተዋል። ለምን ሲባል ለብዙ ቆይተዋል። መንገድ ወጥተው ቆይተዋል። ስለዚህ ከመንገድ ሲመለሱ ያው የሁላቸውንም ሀቅ ለመወጣት ከሁሉም ጋር በአንድ ሌሊት ተኝተዋል ነው። መልካም እንደሰማችሁት የኛ ውስታዝ ሲል በአንድ ሌሊት በአንድ ጥባት፣ ዘጠኝ ሴቶችን ነቢያችን ወሲባ አድርጓል። ይህም ፍታዊ ለመሆን ነው የሚያደረገው አለ ውስታዙ። ነው ያለው ያደለውም ማንኛው ነው ትክክል? ኢብን አጀር አል አስካላኒ ይሄ ውስታዝ ወይንስ ያንኛው እፎ ይዋሽቷል፣ ነቢያችን በአንድ ሌሊት ዘጠኝ ሴቶች ጋር አልተገናኘም ያለው ነው። ማንኛው ነው ትክክል? ሌላ ውስታዝ ደግሞ አሁንም ከሱ ጋር አትቅጠፍ በነቢያችን ላይ ብሎ ያለውን ውስታዝ የተከራከረውን አድምጡት። ሁለተኛው ሀዲስ አልፈሰረው የአሁኑ ሳለ ለምንድን ነው አንተ በዚህ ብቻ ተቂ ያደረከው? ነው ምክንያቱም ሁሉ ጅማ ቃል መኖሩ እሱ ምን ጅማ መኖሩ ምንም ግዴታ አይደለም። አንድ ሰው ያውቀዋል ሀዲሱ። እንግዲህ እንደሰማችሁት ነው። ይህንኛው ኡስታዝ ደግሞ ከእሱ ጋር ቃል በቃል ዲቤት አድርጎት ምን ብሎታል? የራሱ ኡስታዝ ማለት ነው። አትቅጠፍ በነቢያችን ላይ ሁሉም ሙፈሲሮቻችን የተስማሙ ነቢያችን በአንድ ለሊት ዘጠኝ ሴቶችን በአንድ ጥባት እንደተገናኘ ነው። አንተ ለምንድን ነው እንደዚህ ብትለው ብሎ እየሞገተው ሰምተሃል ወንድማችን። ስለዚህ ማንኛው ነው ውሸታም? እነኚህ ሁሉ ዋሽተዋል ማለት ነው። ኡስታዞቹ እነኚህ እየዋሹ ያኛው የመጀመሪያው ኡስታዝ ነው ትክክል ማለት ነው። ሀዲሱ ውስጥ ምን ይላል እንደምትመለከቱት ነው።

ውጪስ ግንኙነት አድርጎ መዘር ማለት ግንኙነት መሆኑን በብዙ ማስረጃ ማምጣት እንችላለን። እዚ ጋ ምንጨምርላችሁ ይህንኛውም ሳሂህ አልቡካሪ 268 ላይ እንደዚህ ላ ቻፕተሩ ሃቪንግ ሴክሹዋል ኢንተርኮርስ እንደ ሪፒቲንግ ኢት ወሲብ አድርጎ ስለመደጋገም የሚያወራ ነው ርዕሱ ራሱ። ከዛ በኋላ ነብዩ በአንድ ቀን ቀንና ማታ ማለት ነው 11 ሴቶችን በአንድ ጥባት ጊዜ ታጥቦ ወሲብ ያደርግ ነበር። እንደውም ሰዎቹ ጉልበት አለው እንዲህንን የማድረግ ብለው ሲጠይቁ የሰላሳ ወንድ ጉልበት ተሰጥቶታል። መቼም እዛው በሩ ላይ ያሉትን ሴቶች ለመጠየቅ አይደለም። አንድ የታጠበ ሁለት የታጠበ ይባለው፣ ሰላሳ ወንድ ጉልበት የተሰጠው እንዴት ነሽ አይሻ ከድጃ፣ እንዴት ነሽ ለማለት አይደለም። ከድጃ ሰፊ ደህና ነሽ ለማለት አይደለም። የሰላሳ ወንድ ጉልበት ወሲብ ያስፈለገው ምን ሊያደርጋቸው እንደሆነ አይምሯችን ይሰራል። በተረፈ እዚህ ልጅ ጋር የሄደው ላይ የምታውቁት ካላችሁ ሼር አድርጉለትና እኔ ላይ ብለህ እንዲመጣ ንገሩት ማለት ነው። ኡስታዙ ምን ያህል አሰተኛ እንደሆነ የራሱ ኡስታዞችም አጋልጠውታል። እስልምና ያላህሰት አይቆምም ብለን ጀምረናል። ባቢሎን ክፍል ሶስት ላይ ነን። እንቀጥላለን። ይሄ ኡስታዝ ከሁሉ ጋም እንደሚጋጭና ሁሌ የሚያወራው ድራማ ይሰራል። አዲስ አካውንት ያስከፍትና ሙስሊሞችን ሻዳ በውስጥ ራሱ እየጻፈ ራሱ ላይ ሻደ ያዙ ይላል። ከዛ ደግሞ እንደዚህ አይነት ቅጥፈት ይቀጥፋል። እናጋልጣለን። እስልምና ያለ ሐሰት አይቆምም ስንል በማስረጃ መሆኑን በደንብ እናሳያለን። መቶ ፐርሰንት ይዋሻል። እሱ ከሚያወራው ነገር ውስጥ አንድ ፐርሰንት እውነት ካለ እኔ በፈለጋችሁበት መንገድ አዋርዱኝ። በፈለጋችሁበት መንገድ ቆይ ቆይ ቆይ ቆይ ቆይ፣ ምን ስዋሽ ሰማ? እኔ ያውም ውሸታም ባለፈው አሁን ምን ሲሰሙት፣ ከእስልምና የወጣ ሰው ለምን ወጣ ተብሎ ይገደላል። ይሄ ግን ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላሳያችሁ። ው ፋሪቁ ልልጀማ እዚህ ጋር ቆርጠው ይሰጧቸዋል። ታሪኩ ልዲን ይሄ ሃይማኖቱን ጥሎ ይወጣ የምትለዋን ማለት ነው። ያኛውን ለምን አይጨርስ? ይህን ሀዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጧቸዋል። ሃይማኖቱን ጥሎ ይወጣ አልሙፋሪቁ ልልጀማ የሚለው ስለምን ይተዋል አልሙፋሪቁ ሊልጀማዕ ሃይማኖቱን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዓለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ነብታቸው አለ። አይደለም የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሓሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደድ አለ ወይ? የለም። ላ ኢክራሀ ፊዲን ይላል ለምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል። አባካችሁ ለእሱም ብቻ አይደለም፣ እናንተም ብትሆኑ የማታውቁትን ነገር ለማውረት አትጣሩ፣ ማትችሉትን ነገር ደግሞ አትጋፉ። መልካም እንደሰማችሁት ነው። እንግዲህ ይሄ ልጅ ከዚህ በፊት ተተወያየ። እኔ ክርስትናን እቀበላለሁ ብሎ ነበረ ውይይት ጥሪ አቅርበን ከ16ሺ በላይ ሰው እየጠበቀው የተማመነበት ውስታዝ ከቤት ያለው በጣም እንዳለ ታስታውሳላችሁ። ኮመንቱንም ዘግቶ ዛሬ እፎይ ይዋሻል። መቶ ፐርሰንት የሚናገረው ውሸት ብቻ ነው። እውነት ከተናገረ አዋርዱኝ ብሏል። መዋረድ ማይሰለች ከሆነ እንግዲህ በመረጃ እናዋርዳሃለን ማለት ነው። ከምትዋረድ እስልምና ውስጥ ተቀምጠ ግን ክርስትናን እንጋብዛሃለን በማን ምላሽ እንስጥ? የአንተ የተማመንክበት ኡስታዝ፣ ውሸታም እንደሆነ በቅድሚያ በኡስታዝ ይገደላል። አንድ ሰው ሙስሊም ነው እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። እስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። እስልምና ዋ ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ከእስልምና ወጥቶም ደግሞ እድል ይሰጠዋል ለሶስት ቀን ቢያስ እድል ይሰጠዋል። እንትን ማለት ነው እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው፣ ይገደላል። ኦኬ ይገደላል። ኦኬ እንግዲህ እንደሰማችሁት ነው። እኔ እንዳልኩት እንደ ሸሪያው ህግ አንድ ሰው ከእስልምና የሚወጣ ከሆነ የሶስት ቀን እድል ነው የሚሰጠው፣ ወደ እስልምና ማይመለስ ከሆነ እንቅፋት ስለሚሆን ይገደላል ብሏል። ማ እዚሁ ቲክቶክ ላይ የምታቁት ኡስታዝ ማለት ነው። ምስክር በአንድ ብቻ አይደለም፣ በሁለት እናድርገው። ሙስሊሞች የሚተማመኑበት የሚኮሩት የንጽጽር ፈርቀዳጅ ሚሉት ኡስታዝ አቡ አይደር ምን ይላል? ስመው እምነቱን ለቆ የወጣ ሰውስ እምነቱን ለቆ ወጣ ሰው በመጀመሪያ ደረጃ አላህን መካድ ወንጀል ነው አላህን መካድ ወንጀል ነው። ከወንጀልም ሁሉ የመጨረሻው ጣራ የነካው ትልቁ ወንጀር አንዱንና እውነተኛውን አምላክ አላህን ክዶ መገኘት ነው። ሰው ፈጣሪ ለመካድ ሰው በፈጣሪ ላይ ለመወንጀል መብት አልተሰጠውም። ይሄ መብት አይደለም። ሃይማኖቱን ለቆ የወጣ ሰው በመጀመሪያ ደረጃ የሶስት ቀን ጊዜ እድል ነው የሚሰጠው። ምንድን ነው ሰበቡ ነው፣ ይሄ ሰው ሰበቡ ምክንያቱ ምንድን ነው? አንደኛ የኢኮኖሚ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ ያድርበት ከሆነ በሊቃውንቶች ይፈታበታል፣ ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪያችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው፣ ግድያ ነው፣ ቅጣቱ ግድያ ነው። የሃይማኖት ነጻነት፣ ሌላ መልካም። እንግዲህ አቡ አይደርም ንግግር እንደሰማችሁት ነው። እኔ እንዳልኩት ነው ያለ አቡ አይደርም። ምን አለ? ለሶስት ቀን ነው የሚሰጠው ከስልምና የሚወጣ ከሆነ እንደ ሸሪያው ህግ አንድ ሰው ከስልምና ከወጣ ማይመለስ ከሆነ ምን ይደረጋል ይገደላል ይገደላል ስለዚህ አንተ የምትተማመንበት ውስታዝ ከውሸትና ድራማ ከመስራት ፌክ አካውንት እያስከፈቱ ሙስሊሞችን ሻሃዳ ከማስያዝ በስተቀር ከሴቶች ጋር ዝም ብሎ ምንም ከማያውቁ ጋር ከማውራት በስተቀር ምንም አያቅም መቼም አቡ አይደር መሀይም ነው እንደማትለው ተስፋ አደርጋለሁ አቡ አይደርም እንደ እኔ ውሸታም ነው እኔ ውሸታም ስላልክ አቦይደርም እንደኔ እየዋሸ ይመስልሃል? ከስልምና የወጣ ሶስት ቀን ይሰጠዋል። ሹባ ገብቶበት ከሆነ ምላሽ ይሰጠዋል። የገንዘብ ችግር ካለበት እሱ ይሟላለታል። ይሄን አልፈልግም ብሎ የሚወጣ ከሆነ እንቅፋት ስለሚሆን እንቅፋትም ማስወገድ ግዴታ ስለሆነ ግድያ ነው ይጣልበታል። አቦይደርም መሀይም ነው፣ ኦሳማም ማሀይም ነው። ሀዲስ ደግሞ ልድገም። ሱነን አናሳኢ 459 ላይ እንደዚህ ይላል ኢብንአባስ አባስ ሰይድ ኢብን አባስ እንደዚህ አለ ዘ ሚሰንጀር ኦፍ አላ ሰይድ ያላ መልክተኛ እንዲህ ብሏል ሁኤቨር ቼንጅስ ሂዝ ሪሊጅን ኪል ሂም ማንኛውም ሃይማኖቱን ከቀየረ ግደሉት ይህን ያለው ደግሞ ማነው ኢብንአባስ አባስ ነው የነቢይህ ያጎት ልጅ ስለዚህ ኢብን አባስም ቀጣፊ ነው ማለት ነው እፎይን ቀጣፊ ስትል ኡስታዞችን እንዴት ጥላቸዋል የምትተማመንበት ኡስታዝ ከውሸት በስተቀር ምንም ያውቀው የለም ከምትዋረድ ስለምናውስ ቁጭ ብለህ ክርስትና ናጥና ማታ ማታ ላይ ብለህ ተከታተለኝ። እንደምትከታተለኝም አውቃለሁ። ነፍስህ እየተቅለበለበች ነው። እረፍት እንድታገኝ ክርስቶስ እንዲረዳ ጸሎት አደርግልሃለሁ። አደርሱለት ይሄን ቪዲዮ።